ሰላም አለይኩም ወረሕመቱላሂ ወባረከቱ። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላ። እንዲህም ክርስቲያን ወገኖችን ሰላም ብያለው። ሰላም ያ ለሀገራችን ሰላም ኢትዮጵያ ሀገራችን ሰላም ያደርግልን። እንዲህም ደግሞ ፈለስጢሞችን በድዋችሁ አትርሷቸው፣ አስታውሷቸው። ወላ በጣም ድዋ ያስፈልጋቸዋል። በጣም ያሳዝናሉ። አላ ይድረስላቸው እንሻላ። ለማስታወስ ያክል ነው እና አሁን ተንቅልፍ ተንስቼ ነው ማለት ነው። አሁን ተለሊቱ አራት ሰዓት ነው። በዚህ አራት ሰዓት ማለት ነው በኢትዮጵያ ዘጠኝ ሰዓት ምናምን በጣም ተናድቼ ነው። አጋጣሚ ስልኬን እንትመለከት የሆነ ቪዲዮ አየሁ ማለት ነው። አንድ ነጃሳ ማለት ነው የእኛ ውድ ነቢይ፣ እኛ አንዴ አይደለም መቶ ጊዜ አይደለም አንድ ሺህ ጊዜ ፊዳ የምንሆንላቸው፣ እናቴን፣ አባቴን፣ ልጅን ሁሉን ነገር ፊዳ የምናደርግላቸው ውድ ነብይ ሰለላሁ አለይሂ ወሰለም ማመር ብላ አንተ ነጃሳ ማለት ነው። አንተ ደንቆሮ ማለት ነው። እኛ አምስት ጊዜ ነው ኦዶ አድርገን የምንሰደው ማለት ነው። ሰይጣን ስለሚሸናባቸው ነው ያልከው ማለት ነው። እኛ ራቁታችን እንሄድ፣ ሴት ጋር አድረግ ወይ ደግሞ ባሏ ጋር አድራ ጅናባችንን ይዘና እንዞር? አንተ ነጃሳ ማለት ነው። ምን ነው እናንተ ነገሩን ትላለህ? ይሄን ነጃሳ ማለት ነው። አንዳንዶች ንጹህ አላችሁ። መልካም ሰዎች አላቸው። እንደነዚህ አይነት ወንድማ ቀንጭር ማለት ነው። ልክ ልኩ መናገር ነው። እናንተም ነገሯቸው እና ደግሞ ታልነግሪ ታደርጉ ወላሂ ቅልፍ አይወስደኝም ማለት ነው። አንተ ነጃሳ ማለት ነው። እኛ ሙስሊሞች በጆሮችን ምን አይነት ቆሻሻ ካለ ለማውጣት በብንጫችንም እንደዛው ለዛ ነው እንጂ አንተ ቆሻሻ ማለት ነው። ያንተ እኮ አሁን ቢከፈቴ ይሄ እድር ነጭ አድርጓል ማለት ነው። አንተ ቆሻሻ ማለት የቱንም ያህል እውነት ብትናገሩ የእስልምና እምነት ተከታዮች በቀላሉ ሊሰሟችሁና ሊመለሱ የማይችሉ ለምን እንደሆነ ታውቃላችሁ? ጆሮቸው ውስጥ ሰይጣን ሽንቱን ስለሚሸና ነው። ይሄንን አይደለም ያልኩት፣ ሌሊቱን ሙሉ ተኝቶ ስላደረ አንድ ሰው መሐመድ ሲጠየቅ ሰይጣን ጆሮ ውስጥ ሸንቶበት ነው ብሎ መለሰ። ለዚህም ነው ውዱእ ሲያደርጉ ወይም ሲታጠቡ ጆሮቸውን በውሃ የሚያደርሱት። ሌላው የሚደንቃችሁ ነገር ደግሞ ሰይጣን በየት እንደሚያድር ታውቃላችሁ? በእስላሞች ዘንድ ሰይጣን የሚያድረው ካፍንጫቸው ውስጥ ነው። ይህም ደግሞ በሳሒህ ቡሃሪ አራት 54 አምስት አስራ ስድስት ላይ የተነገረ ነው። ሰይጣን የሚያድረው ካፍንጫቸው ውስጥ ነው። ለዚህም ነው አፍንጫቸው ላይ ሶስት ጊዜ ውሃ ወደ ላይ የሳዊ የሚታጠቡት ከኛ ራስ ላይ ወረድ በሉ ወረድ በሉ በቃ ተውን በቃ ይህ ራሳችን የምንኖርበት እኛ ኮ ማንም ላይ አንደርስም ግን በረሱላችን እና በዲናችን ተመጣችሁ አንደራደርም እሱን ታውቃላችሁ ለዛ ነው እናንተ መመተን እኮ በዛ ብትሉ በዚህ ብትሉ በጎን እናንተ ትሳደባላችሁ በጎን ይሰልማሉ በጎን እናንተ እኛ እንደውም ጥንካሬ እንደ ብረት ነው ያደረጋችሁ ማሻላ አልሐምዱሊላ ኖ ኖ ተማሩ ኖ የእኛ የተፈጠራችሁት ተአንድ አላህ ነው። እናንተ ከፋፍላችሁ ነው እንጂ አነኑ ቶሎ ወደ ተፈጠራችሁበት ኑ ኖ ኖ ወደ ሆሶ ግቡ ግቡ። አብሽሩ አህለን ወሰህለን ብለን ነው እኛ የምንቀበላችሁ። እኛ ልንገራችሁ ማለት ነው አንድ ነገር ደግሞ የምንታቁለን እኛ ፋጢማ፣ ሰለመይ፣ ከድጃ ሄደች ክርስቲያን ሆነች ምንም የሚጨምርልንም ሆነ የሚቀንስልን ነገር የለም። ምክንያቱም ተጃሃነብ የምትወጣው ራሷ ናት፣ ጃሃነብ የምትገባው ራሷ ናት። ስለዚህ እኛ ማንም ማንም ሄደ ማንም መጣ ግድ አይሰጠን፣ ግን እንበዛ እንበዛለን። እኛ እንበዛለን። እስልምና ትክክለኛ ሃይማኖት ስለሆነ እንበዛለን። እንግዲህ እየመረራችሁ ዋጡት። መሰሎች ጋር ማለት ኑና ተማሩና፣ እና ከዛ በኋላ ጥላቻችሁን ስበኩ። ምን ነው ጥላቻችሁ፣ ግንባራችሁ ላይ ተጽፏልኩ ደ ሱብሓነላህ። እኛ አስጠጋናችሁ ማ እኛ ተየት ነው የመጣነው? እኛም እዛው ትፈጥረ ነው ገባ ደንቆሮ ሁላ። ምን አይነት ደንቆሮ ና ይህ ማን። ነጃሳ ቆሻሻ ማለት ነው። ሰይጣን ሽንቱን የሸናብህ በጆሮህም በአፈህም በጭንቅላት ደምሰርህም በሙሉ አንተ ነክ እኛ አይደለን። አልሐምዱልላህ ረብል ዓለሚን እኛ ሙስሊም ነን። ሙስሊም ያሳ ማለት ነው። ምን ነው ባፋችሁ ትሰዳዳላችሁ? ከኛ ራስ ላይ ወረድ በሉ። ወረሮ መዳኑ ትታናፉ ብኖራችሁ አሁን ደግሞ ምን አርጉ ነው የምንትሉ? በቃ ተውን እንዴ፣ ተውን በቃ። እናንተ ተሳደቡኛ እያሰለምን እያሰለምነ ነው ወላሂ፣ እየሰለምነ ነው መቶ ፐርሰንት ታይሆን አረ መቶ በመቶ እየተሰለመ ነው። እየሰለመው በቀን እስኪ በቀን ሆሶ ቤት ግባ በሌላውም ግባ በአገር ቤት ምናምን በኦል ላይ ብቻ እንኳን የሚሰልሙ ጉድ። እናንተ ተሳደቡ አነ እናንተ በቃ ምን አይነት እስኪ ተማሩበት። እስልምናን ተመላታችሁ በፊት ኑና ተማሩ፣ ኑና አወቁ እስልምና ምን አይነት ትምህርት እንዳሉ ምን አይነት እንትን እንደሆነ እስኪ ተማሩ። እስኪ መጀመሪያ ፊደሎቹን አንብቧቸው፣ ከዚያ በኋላ ጥላቻችሁንም ሆነ እንትናችሁንም ትገልጻላችሁ። ምን ጥላቻችሁ አይነ አወጣ? እኛ ገና እንበዛለን። አላያችሁም እንዴ እድቀን እንደ ውስጢ በኢትዮጵያ ላይ ክርስቲያን አለ እንዴ ያስብላል እኮ አጥንዴ ማሻ አላህ፣ ገና እንበዛለን። ገና አለሙ ሁሉ ይበዛል

ራቁታችሁን የምትሄዱት እናንተ እንደ ሰማያዊ አንጭብራችሁ ፀጉራችሁን የምትሄዱት እናንተ ተነጅናባችሁ የምትሄዱት እናንተ። እናንተ ሴትና ሴት ተቃፍቀው ሴት ለወንድ ያለሚስት ካልሆነችውን አቅፋት የምትሄደው አንተ። እኛ ንጹ ነንሽ እንደ ወረቀት ንጹ። አንተ ቆርቆሮናል ነጃሳ ተቃጥሉክ አቃለሁ። ብዙዎቻችሁ በዚህ ሀሳብ እንደማትስማሙ አቃለሁ። ነገር ግን እውነት ሀቅ ታሪክና ፍላጎት የውስጥ ቢሆን የምንመኘው ነገር መለየት አለበት። እውነታውን አምነህ መቀበል አለብህ። እስፔሻሊ ወጣት ከሆንክ የምታገናዝብ። ትላልቆቹን ሰዎች ተዋቸው። በይዚህ ትላልቅ ሰዎች በጣም ችግር አለባቸው። አሁን እኛ እናወራ እንደ ወጣት ማለት ነው። ማ እውነቴ ነው የምልህ ማለት ነው። ከጀርባ ያለው ሰው ከልጅነት ጀምሮ መጥፎ ሰው እንደሆነ፣ አንተም እንደዛው ነው የሚሆነው። ኢትዮጵያ የስኮንክ ድረስ በጣም ጨካኛ ረመኒ እንደሆነ አርግ ተስሎብን ያደግ ነው እና ይከብዳል። ይህን ነገር ለማወት ግን እኔ ከፍ ብዬ ሂስትሪን ስመለከት ወደ ኋላ፣ ይህ ሰው እያደረገው ነገር ዘጠና ፐርሰንት ሌሎች ክርስቲያን የኢትዮጵያ ነገስታቶች ካደረጉት ነገር የተለየ ነገር ያደረገው ነገር የለም። ይሄ ሀቅ ነው። በቃ ድንካካድ አይገባም። የምሬን ነው። አዎ እያወራ ያለው ስለ አመድ ግራኝ ነው። ቤተክርስቲያን አቃጥሏል፣ ብዙ ክርስቲያኖችን ገለዋል፣ ብዙ መጽሐፍቶችን አቃጥሏል። አመድ ግራኝ ማለት ነው። ነገር ግን ነገር ግን ከቤተክርስቲያን ፐርስፔክቲቭ ባካችሁ ውጡ አንዴ ቤተ ክርስቲያኗ ልትል አንተ ጠላትህን ሊያጠፋ ሊገልህ ሊያቃጠልህ የሚሞክረውን ሰው እንደማታሞግስ እንደማታደንቅ መጥፎን እንደምታወራ ሁሉ ነው ቤተክርስቲያን ያን የምታወራው። ቤተክርስቲያን ሊያጠፋ ስለነበር ጥሩ እንድታወራ አትጠብቅ። በጣም ደደሞ ልክ ነች። ገብቶሃል እንዴ? እና ታሞግሰው እና ከቤተ ክርስቲያኗ ፐርስፔክቲቭ የሆነ የምታይ ከሆነ በቃ አሳልፈው ይብራብኝ። እውነት ይህን ሰውዬ እንደ ሂስትሪ የምናየው በቃ ጀስት ላይክ አንድ አምደ ሲሆን ደግሞ እውነቱን እናውራ ከተባለ ይሄ ሰውዬ ያደረገው ነገር አምደ ጽዮን ያደረገውን ነገር ምን ሚል ዘራ ያቆብ እንደውም ያደረገው ይበልጣል። እውነት እናውራ ከተባለ ማለት ነው በሌሎች ላይ ያደረገው ዘራ ያቆብ ይበልጣል። አፄ ዮሐንስ በወሎ ሙስሊሞች ላይ ካደረገው ነገር ምንም ሚል ላይ ነገር የለም። ብዙ ብዙ ዘጠና ፐርሰንት የሚሆነው የክርስቲያን ነገስታቶች ካደረጉት ነገር ብዙም የተለየ ነገር አላደረገም። ሀርሽ ነው፣ እውነት ነው። ትንሽ ሃርሽ ሄዷል፣ እሱም የደብ ምክንያት አለው። በሰው ጫማ ሆነ ማየት አለብህ። ከሙስሊም ፐርስፔክቲቭ ሆነ ከክርስቲያን ፐርስፔክቲቭ ከአመድ ግራኝ ሆነ ከአምደጽዮን ፐርስፔክቲቭ ማየት ያለብህ ሆነን ማየት አለብህ። እና ስለዚህ በፓርቱቱ ነው መሳራላችሁ። በቃ ምን አይነት ጀግና፣ ምን አይነት በቃ አንዳንዴ እግዚአብሔር የድሃን በደል ያህል እውነት እናውራ ከተባለ እና በፓርቱቱ ነግራችኋለሁ፣ ምን ሲደረግ እንደነበረ፣ ምን እንደነበረ መንስየው ምንድን ነው። ያን ያለ እንደተባለው መጥፎ ሰው ነው የሚለውን በፓርትቱ አሁን አሁን ለቀዋለሁ፣ እና መጀመሪያ ግን እንድትረዱ ፈለገው ነገር፣ ነገስታቶቹና ኢማሞቹ ምን ይላሉ መሰለ፣ የምንዋጋው ከነዛ ክርስቲያኖች እንግደላቸው፣ ሊያጠፉን ይላሉ። ክርስቲያኖቹም ደግሞ እነዛ ሙስሊሞች ሊያጠፉ ነው፣ እንግደላቸው ይላሉ። እውነታው ግን እንደዛ አይደለም። ዋናው የሚያጣላቸው ነገር ሃይማኖት ሳይሆን ትሬድ ሩት ነው፣ መንገድ ትሬዱን መያዝ ነው፣ የንግድ መንገዱን እዛ ጋር ከባድ ንግድ አለ። እሱ ንግድ የሚቆጣጠር ሰው ብር ይኖረዋል። ብር ያለው ሰው ኃይል ይኖረዋል። ኪንግ ደማቸው እርስ በራስ እንዳይጠፋ ነው አውቆ። ግን ለደ ወታደር ለንግድ ነው ቢሉ ምን አገባኝ ታዲያ እኔ ገበሬ ነኝ ይላቸዋል። ስለዚህ ሃይማኖትን ሊያጠፋብን ምናም ብለው ነው ወታደሩ የሚቀሰቀሱ ሁለቱም ማለት ነው። አሁንም ይሄ ነገር ነው ያለው ፖለቲካ ላይ ወይዚ እሺ አትሾዱ። በብሔር ያደረጉታል እነሱ ግን የተጣሉ በሌላ ነገር ነው ቁማር ሲጮቱ ምናምን እንዴት ትበላኛለህ ሉዶ ላይ ምናምን የተደባደቡት እና እንገባበታለን። እስቲ ስለ አመድ ግራኝ በደንብ እናወራለን። ኔክስት